እንደዚህ ወይም ደግሞ እንደዚህ አይነት ከፕሮፋይላችሁ ስር በቀይ ምልክት ጽሁፍ ያመጣባችሁ ካላችሁ ይሄ ቪዲዮ ለእናንተ ነው። ተከታተሉኝ፣ በርካታ ጥቅማጥቅሞችን ታገኙበታላችሁ። ፖፕ ላይ ዶላር ስንሰራ እንግዲህ በየጊዜው አዳዲስ ነገሮች እየታደሱ ወይም ደግሞ አብዴት እየሆኑ ይገኛሉ ማለት ነው። በዚህ ቪዲዮ አንድ ወሳኝ ነጥብ ለምንድን ነው በፕሮፋይላችን ስር ቀይ ምልክት የሚመጣ የሚለውን እያንዳንዱ እናያለን ማለት ነው። አሁን ተከታተሉኝ። ቪዲዮውን ከወደዳችሁት ለሌሎች እንዲደርስ ላይክ እና ሰብስክራይብ እያደረጋችሁ ሼር አድርጉት ለሌሎችም እንድደርስ ማለት ነው። አሁን ቀጥታ ወደ ቪዲዮችን እንገባለን። መልካም ለዚህ ቪዲዮችንን ወይም ደግሞ አፕሊኬሽናችንን እንከፍተውና አፕሊኬሽናችን ከከፈት ነው በኋላ እንደምትመለከቱት እዚህ በምትመለከቱት ፕሮፋይል ስር በቀይ ጽሁፍ አለ ማለት ነው። ይሄ ጽሁፍ እንደምትመለከቱት እዚጋ ያው እስቲ እንደዚህ አክብቤ ላሳያችሁ እዩር ፕሮፋይል ከረንትሊ ኢዝ 60 ፐርሰንት ኮምፕሊት ፖሊሽ አፕ ኤንድ ሜኪንግ ፍሬንድስ ኢዚየር ይላል። ይሄ ትልቅ መልዕክት አለው። ፕሮፋይላችሁ እስካሁን ድረስ ማለት እዚህ የእናንተ ቻናል ላይ ወይም ደግሞ ይሄ አሁን ቪዲዮ እየሰራሁበት ያለው ቻናል ስልሳ ፐርሰንት ነው የተጠናቀቀው፣ አርባ ፐርሰንት ያልተጠናቀቀው ወይም ደግሞ መሟላት ያለባቸው ነጥቦችን ይዟል ማለት ነው። ይሄንን ስናሟላ ምን ይሆናል? እኛ ለሌሎች ጓደኞቻችን በፖፕ ላይ ሊሆን ይችላል ወይም ደግሞ ሌላ ሚዲያ ላይ ልክ አሁን ለምሳሌ እኔ እዚህ ዩቲዩብ ላይ አፕሎድ እያረኩላችሁ ይሄንን ቪዲዮ እየሰራሁላችሁ እንዳለ ሁሉ ራሳችሁን ኤክስፖዝ ማድረግ ወይም ደግሞ የፕላትፎርም አልጎሪዝም እናንተ ከሌሎች ጓደኞቻችሁ ጋር እንድትተዋወቁ እንድትግባቡ፣ ኮላቦሬት እንድታደርጉ መንገድ ይጠርጋል ማለት ነው። ማስተካከላችንም ለዛ ነው። ወደ ውስጥ ስንገባ በነገራችን ላይ የምናያቸው ነጥቦች አሉ። የምናያቸው ነጥቦች አሉ። ስናስተካክል፣ እንዴት ነው የሚስተካከሉት? ምን ምን ነው ያው የሚለውን እናየዋለን። ጥቅሙ ደግሞ እነዚህን ስናስተካክል መቶ ፐርሰንት ሜይ ቢ ከዘጠና ፐርሰንት በላይ ለሌሎች ኤክስፖዝ ሆነ ወይም ኤክስፖዝራችን ይጨምራል ማለት ነው ለሌሎች የመገኘት ሀይሉ ይጨምርልናል ባጭው ላይቭ ስንገባ ፓርቲ ስንከፍት የመሳሰሉ ነጥቦች ላይ እኛ ለሌሎች የመታየት እድላችን ከፍተኛ ይሆናል ማለት ይሄ ነው በቃ አጠቃላይ ጥቅም ይሄ ከረንትሊ 60 ፐርሰንት ብቻ የተሟላ የፐርሰናል ኢንፎርሜሽን ሰጥታችኋል፣ ነው የሚለው። አሁን ቀጥታ ወደ ስራው እንግባ ማለት ነው። ይህን ቀዩን ፕሮፋይል ከረንትሊ ኢዝ የሚለውን እንነካዋለን። እሱ ስንነካ እንደዚህ አይነት ፕሮፋይላችን ያመጣልናል ማለ እዚ ጋ ታች ላይ ታች ላይ አድ ታግስ ፕላስ ብሎ አድ ታግስ ይላል። አድ ታግስቱ ፋይንድ ፒፕል ሁ ሪዞኔት ይለናል ማለት ነው። እዚ ጋ ነው የዚ ሚስጥር ያለው። ስለዚህ ይህን እንነካዋለን። የኛ ኢንተረስት ነው። በነገራችን ላይ ኢንተረስት ማለት አሁን ለምሳሌ የኔ ሆቢ ኢንተረስት ፍላጎት፣ እኛ የምንወደውን ነገር። የትኛውም ማህበራዊ ሚዲያ ሶሻል ሚዲያ የኛን ኢንተረስት አንደርስታንዲንግ በማድረግ ከምንፈልገው ሰው ጋር ማገናኘት፣ የምንፈልገውን አይነት ኮንቴንት ወደ እኛ ፎርዋርድ ማድረግ ፍላጎት አይደንቲፋይ ያደርጋል ማለት። ስለዚህ ይሄም ከዛ ጋር ኦልሞስት ተመሳሳይ ነው። ኦኩፔሽን የሚለው እንግዲህ መርቻንት ነጋዴ፣ ኢንተርኔት ቲቸር፣ ብቻ እናንተ እየፈለጋችሁትን። እኔ አሁን ለምሳሌ ሰልፍ ሚዲያ አልኩት እሱን ነው የመረጥኩት። ሌላም ሊኖር ይችላል፣ ግን ሞስት ኦፍ ዘ ታይም ሰልፍ ሚዲያ የሚለውን ለመጀመሪያው ኦኩፔሽን ለሚለው መርጨለታል ማለት። ኮንሰንትሬሽን የሚለው ላይ ደግሞ አራይዝ፣ ታውሪስ፣ ጀሚኒ፣ ካንሰር፣ ሊዮ፣ ቪርጆ ይላል። የፈለጋችሁት ምረጡት እናንተ። ምናልባት ግልጽ ካልሆነላችሁ እኔ ለምሳሌ አኳሪየስ ብየዋለሁኝ። ከውሃ ዋና ምናምን ጋር የተያያዘ እንደማለት ነው። ሆቢ የእናንተ ፍላጎት የሚለው ሞ የሶስተኛው ነጥብ ላይ አንዱን ምረጡት። ፊልም አለ ብቻ ሶመኒቲንግ ስራብለር ፓርቲ ጌም ኪንግ ሶሪ፣ ሁለገብ የስራ ፍላጎት ነው ያለ በነገራችን ላይ እሱን መርጫ አለሁኝ ከዛ ኤክሰርሳይዝ ይለናል። እኔ ደግሞ ስፖርት ነክ ነገሮች የፈለጋችሁት እናንተ የምትወዱት እኔ ለምሳሌ ራኒንግ ሩጫ እወዳለሁኝ እሱ መረጥኩኝ ማለት ነው። ይሄ እንደፈለጋችሁ ዘመን ላይ ጠቅጠቅ አድርጋችሁ ማለፍ ትችላላችሁ። ግን የእናንተ ኢንተረስት ሲሆን ዳይሬክትሊ ከምትፈልጉት ነገር ጋር ነው የሚያገናኝላችሁ። ፋይናል ፔት ይሄ ከምትወዷቸው የእንስሳ አይነት አለ አደለም? አንዳንዱ ድመት ይወዳል፣ አንዳንዱ ውሻ ይወዳል፣ አንዳንዱ እባብ ቢር ብቻ ፒኮክ የሚወዳለን ፈረስ፣ አሳ፣ ሃምስተር፣ ኤግል ይሄ ጭልፊቶች አይነት ነገር እናንተ ይፈለጋችሁት እኔ ከነዚህ ውስጥ እንዳው እስቲ ሆርስ ላይ አድርገው ብዙም ኢንተረስት የሆነ እሷ ላይ ነው፣ ወይም ደግሞ ከቤት እንስሳዎች ፈረስ መርጫ ለማለት ነው። አሁን ሴቭ እናደርገዋለን። እዚህ ጋር እንመጣና ታች ላይ ሴቭ የምትለዋል ትነካላችሁ ማለት ሴቭ አድርጉት። ሴቭ ስናደረገው ሳክሰስፉሊ ሴቭድ ሆኗል አያችሁት አይደለ? እነዚህ አምስቱ መርጠንለት የነበረው እዚህ ጋር እንደምታዩት ያው አንድ ሁለት ሶስት አራት አምስት እነዚ በቃ ኦልሬዲ ኮምፕሌት ሆኗል ማለት ነው ይሄ አሁን እስቲ ወደ ላይ